የአቡጊዳ ቤቶቻችሁ እንደምታውቁት እንግዲህ ሰሞኑን አድሰንስ አካውንት አዲስ አፕሩቭ እየተደረገ አይደለም። የተለያዩ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች እየተጋሩ ይገኛሉ። ክብሯን የቻናላችን ቤተሰቦች ጎግል አድሰንስ ላይ ምንድን ነው የተፈጠረው የሚለውን ነገር በዚህ ቪዲዮ በዝርዝር አስረዳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አሁን ወደ ጉዳያችን እንገባለን። ውድ የቻናላችን ቤተሰቦች አንድ ዩቲዩብ ቻናል 1000 ሰብስክራይበር እና 4000 ሰዓት ከሞላ በኋላ ለዩቲዩብ ሞኒታይዜሽን ሬዲ ይሆናል ማለት ነው። በመጀመሪያ ደረጃ የዩቲዩብን እና የአድሰንስን ፖሊሲ ወይም ደግሞ መተዳደሪያ ደንባቸውን እንስማማለን። በመቀጠል እዚህ ሁለተኛ ላይ እንደምታዩት የአድሰንስ አካውንት ክሬት እናደርጋለን። አዲስ የአድሰንስ አካውንት ማለት ነው። ሰሞኑን እንግዲህ በርካታ ዩቲዩበሮች በተደጋጋሚ ሞክረናል። በርካታ ሰዎችም የሞከሩት ሙከራ አልተሳካም ነበር። ለዘጠኝ ቀን ያህል ኦልሞስት በርካታ ዩቲዩበሮች ሞኒታይዝ ማድረግ አልቻሉም ነበረ። ክብሮ ቻላችን ቤተሰቦች አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎች መጥተዋል። ይሄም መረጃ ምንድን ነው? አድሰንስ የሚባለው ድርጅት ሙሉ ለሙሉ ኢትዮጵያ ውስጥ እንዳቆመ ተደርጎ ነው የተወራው። ይሄ እጅግ በጣም በጣም ስህተት ነው። ክብረነቻችን ቤተሰቦች በፊት አድሰንስ አካውንት የነበራችሁ ሰዎች ጤነኛ ነው። በቃ የእናንተ አድሰንስ አካውንት ይሰራል፣ ገንዘባችሁንም በሚገባ ትቀበላላችሁ። አሁን ችግር ተፈጥሮ የነበረው በመሃል አዲስ አድሰንስ አካውንት ለሚከፍቱ ሰዎች ነው እንጂ ከዚህ በፊት አድሰንስ አካውንት ኖሯቸው ሞኒታይዞ ሆኖ እየሰሩ ያሉ ዩቲበሮችን በፍጹም የሚመለከት ነገር አይደለም። እንግዲህ አንዳንድ ማህበራዊ ሚዲያዎች ላይ የተሳሳተ መረጃው የተላለፈው በእንደዚህ አይነት ሚስ አንደርስታንዲንግ ወይም አለመግባባት ነው ማለት ነው። ስለዚህ አዲስ ክሬት የምታደረጉ ዩቱበሮች አልፎ አልፎ አሁን መቀበል ጀምሯል። አንድ ሁለት ሶስት ሰዎች የሞከርናቸው ሞኔታይዝ ሆነዋል፣ ወይም ደግሞ ሁለተኛውን ስቴፕ በሚገባ አልፈዋል። ስለዚህ አንዳንዶች እየተሳካለም፣ አንዳንዶች ጋር የተሳካ ነው። ስለዚህ ደጋግማችሁ መሞከር ይኖርባቸዋል ማለት ነው። ስለ ጉዳዩ ከአድሰንስ እና ከዩቲዩብ ቲም ጋር ለመጻጻፍ ሞክረን ነበረ፣ ግን ያደረግነው ሙከራ በፍጹም ሊሳካ አልቻለም ማለት ነው። ጊዜያዊ ችግር ይሁን ቋሚ ችግር ይሁን የታወቀ ነገር የለም። አሁን ግን ዛሬ ባለው ሁኔታ የተወሰኑ አድሰንስ አካውንቶች አፕሩቭ ተደርገዋል። አንዳንዶች ግን በፍጹም እስካሁን ድረስ አፕሩቭ እንዳልተደረገላቸው እየነገሩን ይገኛሉ። ስለዚህ በተቻለ መጠን ደጋግማችሁ መሞከር ይኖርባቸዋል ማለት ነው። ስለዚህ ክብሮን ቻላችን ቤተሰቦች፣ አንዳንድ ማህበራዊ ሚዲያዎች ላይ የተሳሳቱ መረጃዎችን ዩቱበሮች ሰምተው በጣም ብዙ ዩቱበሮች ተጨንቀዋል ማለት ነው። ስለዚህ ትክክለኛው መረጃ ይህ ነው ማለት ነው። ሞኒታይዝ ሆናችሁ ከዚህ በፊት ገንዘብ እየሰራችሁ ያላችሁ ዩቲዩበሮች ይህ ጉዳይ እናንተን በፍጹም የሚመለከት አይደለም። ኦልሬዲ እናንተ አፕሩቭ የተደረገ አድሰንስ አካውንት ስላላችሁ ማለት ነው። ስለዚህ የዛሬው መረጃችን ይህን ይመስላል። ክብሯን የቻላችን ቤተሰቦች ይህን ቪዲዮ ለብዙ ዩቲዩበሮች የሚጠቅም ስለሆነ ሼር እንድታደርጉ ጠይቃችኋለሁ። በሚቀጥለው አስተማሪና ቁም ነገር አዘር ፕሮግራም ይዘን እስከምንመጣ ድረስ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ቸር ያቆየን።